በእግረ አጋንንት ሲጠቀጠቅ ቆይቶ ነበር። ለዚህ ነው ክርስቶስ በመስቀል ላይ በአካለ ነፍስ ወዴት ሄደ ነው? ወደ ሲኦል። ምን ያደረጋል? አዳነን ብሎ አልዘ ያድነንም አል ይላል። ምን ማለት ወይም ስለ ታቦት ክርክር የሚገጥም ሰዋል፣ ስለ መላይ ክርክር የሚገጥም ሰዋል። እሱ አይደለም ትልቁ ማንጠሪያና ሚዛን፣ መለያው የነገረ ድነት አስ ያዳነን እግዚአብሔር ነው ነው ምንለው። ስለዚህ ክርስቶስን እግዚአብሔር ነው ምንለው ማለት እግዚአብሔር በደሙ ነው ዓለምን የዋጀው ያዳነው ካልን፣ እግዚአብሔር ደግሞ ደም የለም። ስለዚህ ያንን ደም ከየት ነው ያገኘው? እንዴት ነው የመጣው? ያደ ሃያል አምላክ የተወለደው ክርስቶስ አምላክ ከሆነ እሷ ደግሞ እማ አምላክ ነች ማለት ነው። ባለቤቱን ካልናቁ አጥሩን አይነቀንቁ። ስለዚህ ክርስቶስ ላይ ያለው አስተምሮ ሲንሻፈፍ ነው መቤታችን ላይ የሚወርዱባት ብዙ ሰዎች ስጋን ለበሰ ወይም ተዋሃደ ስንል እንዴት ነው ብዙ አይነት ኑፋቄዎች ስላሉ ከተዋህዶ ጋር ማለት ስንሞት፣ አሁን ስንሞት የት ነው የምንሄደው ድነት በሚል ርዕስ ነው የምንነጋገረው። በቅድሚያ ግን በህብረት የምትመልሱት አንድ ጥያቄ ጠይቄ ብነሳ ደስ ይለኛል። ጥያቄው በህብረት የምትመልሱት ነው። ማሰብ አይፈቀድም። በድንገት እንድትመልሱት ነው እ በድንገት እንድትመልሱ የምፈልገው ነው እና ጥያቄው ድናችኋል ወይ ነው። መልሱ እንጂ ድናችኋል በጣም ጥሩ። አሁን እንቀጥላለን ትምህርታችንን ማለት ነው። ቀስ እያላው ነው የሚለው ግድ የለም፣ ችግር የለው። ድህነት ማለት ከቃሉ ስንነሳ አራት ፊደል ነው ያለው። ድህነት ማለት መነሻ ቃሉ የግዕዝ ቃል ነው። ድሂን ይድሃን ይልና መዳን ወይም ማምለጥ ወይም መውጣት የሚለውን ትርጉም ያመጣል። መዳን፣ ማምለጥ፣ መውጣት ወይም ደግሞ ከተያዙ በኋላ ወይም ሳይያዙ በኋላ ላይ በደንብ እናየዋለን። በሆነ ነገር ከተያዙ በኋላ መዳን፣ ማምለጥ፣ መውጣት ወይም ሳይያዙ መቅረት መትረፍ የሚል ሐሳብም ያመጣል። የእመቤታችን የቅድስት ድንግል ማርያም ጸሎት ስንጸልይ ወይ እሷ የተናገረችው ማለት ነው፣ ወታሴ መንፈሴ በአምላኬ ወመድኃኒቴ ያለችው መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ስትል፣ መድኃኒቴ ብላ ጠርተዋለች። እና አንዳንዶች በእመቤታችን በቅድስት ድንግል ማርያም ላይ ያላቸው አስተምህሮ የተንሻፈፈ ይሆንና እሷ መድኃኒቴ ብላ ስለጠራችው ጥንታ ብሶ ነበረባት እሷንም አድኗታል የሚል ነገር ያመጣሉ። ግን በድህነት ትርጉም እሷ መድኃኒቴ ስትለው እና እኛ መድኃኒቴ ስንለው እኩል አይደለም። በድህነት ትርጉም እሷ መድኃኒቴ ስትለው መዳን ማለት ሳይያዙ መቅረት ወይም መትረፍ የሚለው ትርጉም በቀጥታ ለመቤታችን ይሰጣል ማለት ነው። ከተያዙ በኋላ የሚለው ለእኛ ነው። ስለዚህ መድኃኒት የግድ ስንታመም የምንወስደው ብቻ ሳይሆን እንዳንታመም የሚጠብቀንም ነው ማለት ነው። ስለዚህ መቤታችን ቅድስት ድንግል ማርያም መድኃኒቴ ስትለው እና እኛ መድኃኒቴ ስንለው እኩል አይደለም። በዚህ ትርጉም መሰረት ከተያዙ በኋላ መትረፍ፣ ከተያዙ በኋላ ማምለጥ፣ ከተያዙ በኋላ መውጣት ለእኛ የሚቀጸል ነው። ሳይያዙ መቅረት ወይም መትረፍ ብቸኛዋ እመቤታችን ቅድስት ድንግል ማርያም እየተፈጸመላት ድህነት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ የተናገረችውን ጠቅሰን ማለት ነው። በተጨማሪም ድህነት ስንል እንዳይያዙ መሆን፣ መጠንቀቅ፣ መጠበቅ፣ በሕይወት መኖር፣ መታደስ፣ መለምለም ወይም አጋዥ፣ ረዳት፣ ጠበቃ፣ ዋስ፣ መድን፣ ተያዥ የመሳሰሉትን ማግኘት ማለት ነው። መዳን ማለት ማለት ነው። በደንብ እያብራራ ነው እንሄዳለን። ይሄ ቃላዊ ፍቺው ነው፣ ምንም ምስጢር የሌለው ማለት ነው። ነገረ ድህነት ስንል ትምህርቱ ነገረ ድህነት ነው። ነገረ ድህነት ማለት ትምህርተ ዲን ወይም ትምህርተ ድህነት ማለት ነው። የድህነት ትምህርት ማለት ነው። ነገረ ድህነት ስንል የድህነት ትምህርት፣ የድህነት ጥናት ወይም የድህነት ምስጢር ልንለው እንችላለን። ይሄ ሎጂ ሎጂ ሎጂ የሚለውን ቃል ነው ነገር እያለ በቴዎሎጂው የሚያስቀምጠው ማለት ነው። ጥናት ነው፣ ስለ ነገረ ድህነት የምናጠናው ጥናት ስለ ነገረ ድህነት ቤተ ክርስቲያን የምታስተምረው ትምህርት ስለ ድህነት የምታስተምረው ትምህርት ስለ ድህነት የምናጠናው ጥናት ነገረ ድህነት ይባላል ማለት ነው። አሁን ምን እያደረግን ነው? ስለ መዳን ስለ ድህነት እየተነጋገርን ነው። ያለውን አስተምህሮ እየፈተሽን እየመረመርን ነው እንጂ አዲስ አስተምህሮ ለማምጣት አይደለም። ያለውን አስተምህሮ ስናወጣ የተዳፈነው ይገለጣል። ወይም ደግሞ ልክ እንደ ሰናፍጭ ሲደቆስ ታዋሲያን በአካባቢው እንዳይቀርቡ ይደረጋል። እውነተኛውን ትምህርት ፍንትው አድርጎ ማውጣት ነው እንጂ አዲስ ነገር ማምጣት አይደለም። እንዴት አድርገን እንደምንረዳ በተለይ ለዚህ ጉባኤ በጣም ቀለል ባለመልኩ ለማስቀመጥ ሞክራለሁ። በነገራችን ላይ ልክ ክብር ምስጋና ግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተምራቸው የነበረው እንደራሱ ራሱ እውቀት ሳይሆን እንደ ሰዎቹ እውቀት ነው ይላሉ መትርጉማ ነው ለዚህ ነው የተለያዩ ምሳሌዎችን የምናገኘው። በክርስቶስ ትምህርት ላይ ስለ እርሾ ተናግሯል፣ ስለ ሰናፍጭ ተናግሯል፣ ስለ ስንዴ፣ ስለ ነጋዴው፣ ለነጋዴዎች ደግሞ ስለ ድሪም፣ ስለ መክሊት፣ እነዚህ ነገሮች በሙሉ ይጠቀማል። እሱ እንደ እውቀቱ ቢያስተምራቸው ማንም ሰው ሊረዳው አይችልም ነበር ይላሉ። ግን እንደ እውቀታቸው ነው የነገራቸው። ስለዚህ አንዳንድ ጊዜ ሊቃውንቱም የሚናገሩት ያ ነው ማለት አይደለም። ልካችን መጠናችን ያ ስለሆነ በዛ ልክ ይጽፋሉ፣ በዛ ልክ ይናገራሉ ግን ጠንከር እያለ ሲመጣ የተቀባዩ አስተሳሰብ እና ምርምር ልክ እንደ አሪዎስ አይነቶቹ ደግሞ ብቅ ሲሉ ምን አይነት ትምህርት ምን አይነት ምላሽ እንደመለሱ እናነባለን። ስለዚህ በመጠናችን ነው የምንረዳው ለማለት ነው። የእኔም መጠን እሱን ስለሆነ ነው እና ስለ ድህነት ሶስት ክፍሎች አሉት። ነገረ ድህነትን ስናጠና ድህነት ስንል ሶስት ክፍሎች አሉት። የመጀመሪያው ከሆነ ነገር መውጣት ወይም መላቀቅ ወይም መፈወስ ድህነት ይባላል። በተለይ የፕሮቴስቱ ዓለም እዚህ ላይ ነው ተንጠልጥሎ ያለው ማለት ነው። ከሆነ ነገር መውጣት፣ ከሆነ ነገር ማምለጥ፣ ከሆነ ነገር መፈወስ ድህነት። አሁን እኛ የሆነ ነገር የምንለውን በነገር ድህነት ላይ በኋላ መስመር እናስይዘዋለን፣ ግን ስለ ድህነት ስንነጋገር ሥጋዊም መንፈሳዊም ሊሆን ይችላል። ወይም ደግሞ ጊዜያዊም ዘላለማዊም ሊሆን ይችላል። ስለ ድህነት ስንናገር የመጀመሪያው ከሆነ ነገር መውጣት ወይም ከሆነ ነገር መላቀቅ ወይም ከሆነ ነገር መፈወስ። የተፈጸመ ነገር አለ፣ ህመም ሊሆን ይችላል፣ ሌላም ነገር፣ ከዛ መውጣት መላቀቅ መዳን ተብሎ ይወሰዳል። ሁለተኛው የሆነ ነገር ሳይሆኑ መትረፍ፣ እሱም ድህነት ይባላል። መጠበቅ ወይም መትረፍ ማለት ነው። ሳይሆኑ መትረፍ ድህነት ተብሎ ይጠራል። ሶስተኛው ከሆነ ነገር ከዳኑ በኋላ ማለት ነው ወይም ካመለጡ ከወጡ በኋላ ተመልሰው ወደዛ ነገር እንዳይገቡ መጠበቅም ድነት ሊሆን ይችላል ለምሳሌ ቀላል ምሳሌ እናንሳ የመኪና አደጋ እየሰማችሁ ነው አይደለም የመኪና አደጋ መጀመሪያ አንድ ሰው ሲያቋርጥ መኪናው ሊገጨው ሲል ግን ፍሬን ይዞ ቢቆም አጠገቡ ደርሶ ይሄ ሰው ድኗል አልዳነም ምን ከመሆን ሄዳ ነው ከመገጨት ድኗል አይደል ሁለተኛ ደግሞ ይገጭና ስብራት ሊያጋጥመው ይችላል። ሌላ ነገር ሊያጋጥመው ይችላል። ታክሞ ይድናል። ይሄም ሰው ከመኪና አደጋ ምን ሆኗል? ተርፏል። ግን ምን ሆኖ ነው የተረፈው? ተገሽቶ ነው የተረፈው። ሶስተኛው ደግሞ ይሄው ሰው ራሱ የተሳተው እንደገና የተገጨው ተመልሶ ወደ ኅብረተሰቡ ሲቀላቀል አሁን እኛ እንደምንሻገረው ዝም ብሎ አደለ የሚሻገረው፣ አይደል? በጣም ያስባል፣ በጣም ይጠነቀቃል እኛ እንደምናቋርጠው አያቋርጥም። እኛ እንደምናየው አይደለም፣ መኪናን የሚያዩ ማለት ነው። ስለዚህ በጣም ይጠነቀቃል። ይሄም ራሱ አንድ የድህነት አካል ነው ማለት ነው። የሆነ ነገር ሆኗል፣ ከዛ ነገር ተርፏል። እንደገና ደግሞ ወደዛ ነገር እንዳይገባ እየተጠበቀ ነው እየተጠነቀቀ ነው። ይሄም ድህነት ነው። ይህንን አሁን በእኛ ህይወት ውስጥ ማስቀመጥ ይቻላል። በአዳም ህይወት ውስጥ ማለት ነው። አዳምን ስንመለከት የመጀመሪያው የሆነ ነገር ሆኗል፣ በኋላ እናመጣዋለን ግን ድኗል። አሁን ደግሞ ወደ እኛ ህይወት ስናመጣው በእኛ ዘመን ደግሞ ከዛ ከሆነው ነገር ወጥተን ግን ወደዛ ተመልሰን እንዳንሄድ እየተጠነቀቅን ያለንበት ሁኔታ ደግሞዋል። በኋላ በዝርዝር እናየዋለን። አዳም ቀደም ሲል ማለት ነው። አዳም ብቻ አይደለም ድል የነሱ ቅዱሳንም ከጥንታ አብሶ ወይም ከአዳም በደል ነጻ ሆነዋል። ከዚህ ዓለም ፍዳ መርገብ ኃጢአት ኩነኔም ተጠብቀው ነው የሚኖሩት። እንደገና ደግሞ እመቤታችን አለች፣ ቅድም እንዳልኩት ምንም ሳትሆን ነጭ እንቁ በአዳም ገላ ብለው ሊቃውንቱ እንዳስቀመጡት ማለት ነው። በመርገም ዓለም በኃጢአት ዓለም ግን ተጠብቃ ደግሞ ኖራ አይተናል። ቀጥሎ ደግሞ የእኛ ህይወት አለ። አሁን ድነናል እኛ ቅድም እንዳላችሁት። ነገር ግን ድነንም የምናደርጋቸው ነገሮች ደግሞ አሉ፣ የድህነት ስራዎች ደግሞ አሉ። ይህንን ዘርዘር ባለመልኩ አሁን ያስቀመጥኩትን ጠቅለላ አድርጌ ግልጽ ለማድረግ ያህል በተወሰነ ደረጃ ለማስቀመጥ ሞክራለሁ። ድህነት ስንል ስለ የትኛው ድህነት ነው የምናወራው ብሎ ማንሳት ወይም መጠየቅ ይገባል። ስለ ጊዜያዊው የስጋ ድህነት ቅድም በምሳሌ እንዳስቀመጥ ነው አደጋ ሊሆን ይችላል። ሌላም ነገር ስለ እሱ ሳይሆን እየተነጋገርን ያለ ነው ፍጹም ስለሆነው ስለ ነፍስ ድህነት ነው። ፍጹም ስለሆነው ስለ ነፍስ ድህነት ነው እየተነጋገርን ያለነው። ነገረ ድህነት የሚያጠነጥነው እሱ ላይ ስለሆነ ማለት ነው። ነፍሳችንም ስጋችንም ነው የሚድነው። ግን ደግሞ የነፍስ ድህነት ስንል በመንፈሳዊ ዓለም ያለውን በክርስትና ሕይወት ያለውን አስተምህሮ ማለታችን ነው። መነሻው ሰው ዳነ ስንል ምን ሆኖ ነበር የሚል ጥያቄ ነው የሚመጣው። ስለዚህ የዳነው ከምንድን ነው? ምን ሆኖ ነበር? እንዴት ነው የዳነው? የሚል ጥያቄ ያመጣል። ስለዚህ ሰው ምን ሆኖ ነበር ስንል መነሻው አዳም ነው። አዳም ምን ሆኖ ነበር? በአዳም ሁላችንም እዛ ውስጥ ስላለን ማለት ነው። የሰው ልጅ በመጀመሪያ ደረጃ የእግዚአብሔርን ትእዛዝ ወይም ሕግ አፍርሶ ነበር። ያንን በመናዱ ያንን በማፍረሱ ከእግዚአብሔር ተለየ። ከእግዚአብሔር መለየት ብቻ አይደለም፣ ባህሪው ጎሰቀለ በክርስትና ሕይወት ወይም በቤተክርስቲያናችን አስተምህሮ ባህሪው የነበረው ባህሪ እንደጎሰቆለ ሊቃውንቱ ይናገራሉ። በኋላ ላይ እናመጣዋለን። ሞት አይስማማውም ነበር፣ እንዲሞት ሆነ። ከዛ በኋላ በስጋው ዓለም በተለይ ምድር ካንተ የተነሳ የተረገመች ትሁን በሚለው ቃል ሊቃውንቱ ሲያብራሩ ምድር የተባለው ይሄ የምንመለከተው ዛፉ፣ ሳሩ፣ ቅጠሉ ያለበት ሳይሆን የአዳም ሰውነት ነው። ፍትወት ወይም ኃጢአት ይሰልጥኑብህ ተብሎ ተረግሟል። በዚህ ምክንያት ባህሪው ጎሶቀለ እንላለን። ከገነት ተባረረ፣ የጸጋ ልጅነቱን ተነጠቀ፣ የስጋና የነፍስ ሞት ተፈረደበት። በስጋው ወደ መቃብር ይወርዳል በነፍሱ ደግሞ ወደ ሲኦል ርደተ ገሃነምና ርደተ መቃብር ወይም የስጋና የነፍስ ሞት ተፈረደበት ለአምስት ሺህ አምስት መቶ ዘመን ይሄ ቀጥሎ ነበር ሁሉም ነፍስ ወደ ሲኦል ይወርድ ነበር በእግረ አጋንንት ሲጠቀጠቅ ቆይቶ ነበር ለዚህ ነው ክርስቶስ በመስቀል ላይ በአካለ ነፍስ ወዴት ሄደ ነው የምንለው ወደ ሲኦል ምን ያደርጋል እዛ ከመምጣቱ በፊት የነበሩ ነፍሳት በሙሉ የት ስለነበሩ ነው ሲኦል ስለነበሩ ማለት ነው ይሄ ለአምስት ሺህ አምስት መቶ ዘመን የቀጠለ ነው ገላትያ ምዕራፍ አራት ቁጥር አራት ላይ የሚነግረን ይህንን ነው የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁ ላከ ከሴትም ተወለደ ብሎ የሚነግረን ቅዱስ ጳውሎስ ይህንን ነው ስለዚህ ሰው እንዲህ ሆኖ ነበር እንዲህ የሆነውን ሰው ለማዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ አካላዊ ቃል ከሶስቱ አካላት አንዱ አካል ወልድ ወደዚህ ምድር መጣ። የእኛን ስጋ ለበሰ። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ አዎን ሙታንን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር። እርሱ ይህን ከሚያህል ሞት አዳነን፣ ያድነንም ማል ይላል። እቺን ቃል በኋላ ላይ እንድታስታውሱ ይፈልጋሉ። አዳነን ብሎ አልዘጋውም። ያድነንም ማል ይላል። ምን ማለት ነው? ከሞት ፍርድ አዳነን፣ ያድነንም ማል ይላል። ድነት ቀጣይነት እንዳለው ያለቀ የተቋጨ እንዳልሆነ ይነግረናል ማለት ነው። እኛ ሞት ተፈርዶብን ነበር አለ። ሰው ምን ሆኖ ነበር? አዎ ሙታን በሚያነሳ በእግዚአብሔር እንጂ በራሳችን እንዳንታመን እኛ ራሳችን የሞትን ፍርድ በውስጣችን ሰምተን ነበር እርሱ ይህን ከሚያህል ሞት አዳነን ያድነንማል ሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር ዘጠኝ ስለዚህ ሰው ምን ሆኖ ነበር ይሄንን ሆኖ ነበር ስለዚህ ከዚህ የሰው ልጅ የዳነበትን ነገር ነው ምን ነጋገረው ነገረ ድነት በክርስትናው አስተምህሮ ሲታይ የተወሰኑ ነጥቦችን ላንሳ እንደ ክርስትና አስተምሮ ማለት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አይደለም፣ አጠቃላይ እንደ ቤተክርስቲያን እንደ ክርስትናው አስተምሮ ልዩነቱ እንዳለ ቢሆንም ማለት ነው። ነገረ ድነት ሲታይ አንደኛ በክርስትናው ዓለም ላሉ አለመግባባቶች ወይም ደግሞ አስተሳሰቦች ማለት ነው፣ በክርስትናው ዓለም ላሉ አስተሳሰቦች፣ አስተምህሮዎች ማንጠሪያ ሚዛን ነው ነገረ ድነት ማለት ነው። አንዳንድ ሰው ከሌላው የእምነት ተቋም ጋር ለመነጋገር በጣም ታች ወርዶ ነገሩን ለማሳነስ ፈልጌ አይደለም፣ ግን ትልቁ ጉዳይ ያልሆነውን ነገር ያነሳና ስለ ጽላት ወይም ስለ ታቦት ክርክር የሚገጥም ሰዋል። ስለ መላእክት ክርክር የሚገጥም ሰዋል። እሱ አይደለም ትልቁ ማንጠሪያና ሚዛን መለያው የነገረ ድነት አስተምሮ። ስለዚህ ስለ ታቦት ከምትከራከረው ሰው ጋር ድኛለው ሌላ ነገር አያስፈልግም የሚል አመለካከት ካለው ይቆማል ማለት ነው። ታቦትን ቢቀበልም ቢያምንም ዋጋ የለውም እንዲህ ዓይነት ሰው ማለት ነው። ስለምንስ ይቀበለዋል? ስለዚህ ትልቁ ጉዳይ ነገረ ድህነት ነው። ነገረ ድህነት በክርስትናው ዓለም ላሉ አስተሳሰቦች፣ አስተምህሮዎች ማንጠሪያና ሚዛን ነው። ስለዚህ አንድ እምነት ከሌላው የሚለይበት ትልቁ ጉዳይ የነገረ ድህነት አስተምህሮ አስተምሮ ነው። በመካከላችንም ቢሆን ማለት ነው። ሰሞኑን የምንሰማቸው ውዥንብሮቹም ከዚህ ጋር የተገናኙ ናቸው። የነገረ ድነት ጉዳይ ነው። ስለዚህ ነገረ ድነት ላይ በጣም ጠንካራ ሀሳብ ያለው መሰረታዊ የሆን አስተምሮ ያለው ሰው ሊስት አይችልም። በትንንሹ ጉዳይ ማለት ነው። ይህንን ወንድማችን ዲያቆን ያረጋል አበጋዝ የጻፈው መድሎተ ጽርቅ ቁጥር አንድ ቅጽ አንድ መጽሐፍ ላይ ገልጾታል። መድሎተ ጽርቅ ታነቡታላችሁ ብዬ ገምታለሁ። ነገረ ድነትን ሳዘጋጅ በአብዛኛው የተጠቀምኩት እሱን መጽሐፍ ስለሆነ እንድታነቡት በዚህ አጋጣሚ አሳስባለሁኝ እና ቅጽ አንድ ነገረ ድነት እስከ ሶስት አለ መድሎተ ጽር ይቅርታ፣ ቅጽ አንድ ላይ ነው የመዳን ትምህርት ይላል። ወይም ነገረ ድነት የመዳን ትምህርት ወይም ነገረድነት እግዚአብሔር ሰውን ከምን እንዳዳ ነውና እንዴት እንዳዳ ነው መዳን ማለት ምን ማለት እንደሆነ እንዲሁም እያንዳንዱ ሰው ለመዳን ምን ማድረግ እንዳለበት የሚነገርበት ትምህርት ነው ካለ በኋላ የቤተክርስቲያን ዋናውና መሰረታዊው ትምህርት የመዳን ትምህርት ነው። ልባሩ የቤተ ክርስቲያን ዋናው እና መሰረታዊ ትምህርት የመዳን ትምህርት ነው። አንዱ እምነት ከሌላው የሚለየው መሰረታዊ ከሌላው የሚለየው ጉዳይም ስለ መዳን ያለው አስተምህሮ ነው ይላል። መድሎተ ጽድቅ ቅጽ 1 2007 ዓም የታተመ ማለት ነው። ስለዚህ ሚዛን ነው፣ ማንጠሪያ ነው፣ መመዘኛችን ነው። የነገረ ድነት አስተምሮ ማለት ነው። ሁለተኛው የነገረ ደህነት አስተምሮ በክርስትናው ዓለም፣ የእግዚአብሔር ጥልቅ የሆነ ፍቅሩ፣ ቸርነቱ የሚታይበትም። ብዙ ሰው ለምን በዚህ መልኩ አዳነን ይላል። በቃ ፍቅሩ ነው። ለሰው ያለውን ፍቅር፣ የእግዚአብሔርን የማይመረመረውን ረቂቅ፣ ምጡቅ የሆነውን የማይደረስበትን ፍቅሩን የምናጠናበት ነው የነገረ ደህነት አስተምሮ ማለት ነው። የበደለው አዳም ነው። የለበሰው የአዳምን ስጋ ነው፣ የእኛን ስጋ ነው። ያዳነው እኛን ነው። የሰቀልነውም እኛ የፈለገው እኛን ነው። አንቀበልም ያለውም እኛ ነን። እንዴት ነው የፈለገን? በጣም የሚገርም ነው። ሁሉ ነገር ተባብሮ የተቀመጠበት የክርስቶስ ወይም የእግዚአብሔር ፈራጅነቱ፣ አዳኝነቱ፣ መሀሪነቱ በአንድነት የተቀመጠበት ማለት ነው። ፈራጅ ነው። ፈርዷል። የተናገረውን ቃል አላጠፈም። የሞት ሞት እንደሚሞት አዳም ደግሞ መዳን ነበረበት። ለመዳን ደግሞ የሚያድነው አካል ሟች መሆን አልነበረበትም። ስለዚህ መጥቶ ፈራጅነቱንም አዳኝነቱንም እኩል የተመለከትንበት ትልቅ ምስጢር ያለው ክፍል ነው። የነገረ ድህነት ፍቅሩን፣ ቸርነቱን የምናይበት ነው። ጥልቅ የሆነ ፍቅሩን ጥልቅ የሆነ ቸርነቱን የምንመለከትበት ነው። ሶስተኛ የነገረ ድህነት አስተምህሮ በክርስትናው ዓለም ከአምስቱ አእማደ ምስጢራት መካከል የሚታተተው ምስጢረ ስጋዌ ላይ በአምስቱ አእማደ ምስጢራትም ምስጢረ ስጋዌ ላይ በስፋት ይታተታል በሚስጥረ ስጋዊ ትምህርታችን እንደምታውቁት የክርስቶስን መወለድ ሰው መሆን ነው የምንተነትነው እንዴት ነው ሰው የሆነው ለምንድን ነው ሰው የሆነው የሚለውን ነገር ስናስቀምጥ የነገረ ድነት ጉዳይ በዛው እየተብራራ ይሄዳል ማለት ነው ስለዚህ ከአምስቱ አማደ ምስጢራት አንዱ ነገረ ስጋዊው ወይም ደግሞ ሚስጥረ ስጋዊ ላይ የሚተነተን ክፍል አራተኛ ነገረ ድነት በክርስትናው ነው አስተምህሮ ነገረ ክርስቶስን ወይም ክርስቶሎጂ የምንለውን ማለት ነው የምንማርበት የምናጠናበት ክፍል ነው። ቤተክርስቲያን ስለ ክርስቶስ ምንነት በደንብ የምትመሰክርበት የምትናገርበት። አንድ ሰው ስለ ነገረ ድህነት ተማረ ማለት ስለ ክርስቶስ ማንነት በደንብ አወቀ ማለት ነው። ነገረ ድህነት ላይ ያለን አስተምህሮ ነገረ ክርስቶስ ላይ ካለን አስተምህሮ ጋር የተገናኘ ነው። እንደ ሀዲድና ባቡር ነው። ሀዲዱ በትክክል ካልተዘረጋ ባቡር መሄድ አይችልም። ስለዚህ ከባቡሩ በፊት ሀዲዱ ማስቀመጥ ያስፈልጋል። ስለዚህ ነገረ ድህነት ላይ የተንሻፈፈ አመለካከት ያለው ክርስቶስም ላይ እንደዛው፣ ነገረ ክርስቶስም ላይ የተንሻፈፈ አመለካከት ያለው ነገረ ድህነቱም ላይ ብልሽሽቱ ነው የሚወጣው። ስለዚህ ሁለቱ ተጠባብቀው የሚሄዱ ናቸው። ያዳነን እግዚአብሔር ነው ነው የምንለው። ስለዚህ ክርስቶስን እግዚአብሔር ነው የምንለው ማለት ነው። እግዚአብሔር በደሙ ነው ዓለምን የዋጀው ያዳነው ካልን እግዚአብሔር ደሞ ደም የለው። ስለዚህ ያንን ደም ከየት ነው ያገኘው? እንዴት ነው የመጣው? ያደ ስለዚህ ክርስቶስ ሎቱ ስብሐት ፍጡር አይደለም፣ የዮሴፍ ልጅ አይደለም ማለት ነው። ስለዚህ የነገረ ድህነት አስተምሮ ከነገረ ክርስቶስ ጋር በደንብ የተሳሰረ ነው ማለት ነው። አንድ ሰው ስለ ነገረ ድህነት በደንብ ተረዳ ማለት ስለ ክርስቶስ የባህሪ አምላክነት፣ ስለ ክርስቶስ ምንነት፣ ስለ አካላዊ ቃል ምንነት በደንብ በሚገባ ያ ቃል ማለት ነው። እና ነገረ ክርስቶስ ላይ አመለካከታችን ደካማ ከሆነ ነገረ ድህነቱም ጥያቄ ምልክት ውስጥ ነው የሚገባው። አምስተኛው የነገረ ማርያም ወይም ሜሪዮሎጂ መነሻ ክፍል ነው። የነገር ድነት አስተምሮ ስለመቤታችን ስለ ቅድስ ድንግል ማርያም የምንማረው በነገር ድህነት ውስጥ ነው። መነሻው እሱ ነው። ከማን ተወለደ የሚለው እናነሳለን። እንዴት ተወለደ የሚለው እናነሳለን። በእህቱም ድንግልና ተጸንሶ በእህቱም ድንግልና ተወለደ ስንል የመቤታችንን ድንግልና እየመሰገርን ነው ማለት ነው የክርስቶስን መወለድ በንጽህና በቅድስና ስንድመሰክር፣ የእመቤታችን የቅድስት ድንግል ማርያም ንጽህና ቅድስና እየተናገረ ነው። የክርስቶስን አምላክነት የተወለደው ያ ስጋ ህፃን ተወልዶልናል ካለ በኋላ ተራ ህፃን አለመሆኑን ነግሮናል። ኃያል አምላክ፣ የሰላም አለቃ ብሎ ነግሮናል። ያ ኃያል አምላክ የተወለደው ክርስቶስ አምላክ ከሆነ እሷ ደግሞ እማ አምላክ ነች ማለት ነው። የሰው እናት ሳትሆን የአምላክ እናት ነች። ድንግል ፈጣሪው አልወለደችው ያለው ሊቁ ለዚህ ነው። ስለዚህ የነገረ ማርያምም ትምህርት አብሮን ነው የሚሄደው። ምንድነው የሚባል አባባል አለ፣ አጥሩን ካልነቀነቁ ማን ባለቤቱን ካልናቁ አጥሩን አይነቀንቁ ይላሉ። ስለዚህ ክርስቶስ ላይ ያለው አስተምሮ ሲንሻፈፍ ነው እመቤታችን ላይ የሚወርዱባት ብዙ ሰዎች። እሱ አምላክ አይደለም ካሉ የወለደችው አምላክ አይደለም ነው የሚሉት። እሱን ብርሃን አይደለም ካሉ እሷም ብርሃን አትባለም ነው የሚሉት። ስለዚህ ክርስቶስ ላይ ያለው አስተምሮ ትክክል ካልሆነ እመቤታችን ጋር የሚመጣል ማለት ነው። ባለቤቱ ሲናቅ ወደ አጥሩ መጠጋቱ ስለማይቀር፣ ስለዚህ ከማን ተወለደ፣ እንዴት ተወለደ፣ ከተወለደ በኋላ ቅድም እንዳልኩት ይሄ ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ እያሉ ሊቃውንቱ የመቤታችንን ክብር እና ታላቅነት የሚናገሩት ከክርስቶስ መወለድ ጋር ነው። ስለዚህ ሜሪዮሎጂ ወይም ነገረ ማርያም የሚታተተው በነገረ ድህነት ትምህርት ነው፤ ይህን ሁሉ ይዟል። ስድስተኛው የነገረ ድህነት አስተምሮ በክርስትናው የሚገለጠው ሚስጥረ ተዋሕዶ የተዋሕዶ ምንነት የሚተነተንበት ክፍል ነው። ቀዳማዊ ቃል ወልድ ማለት ነው። ሥጋን ለበሰ ወይም ተዋሃደ ስንል እንዴት ነው? ብዙ አይነት ኑፋቄዎች ስላሉ ከተዋሕዶ ጋር ማለት ነው። አንዳንድ ሰው ይደክማል። ከማኪያቶ ጋር ለማገናኘት ነው ይሞክር ሰው አለ። ተዋህዶን ማለት በጣም ከባድ ነው። ቀድሞ የምሥጢረ ሥጋዌ ሊቃውንት እነዚህን ክህደቶች በተነሱ ቁጥር ማለት ነው ምላሽ እየሰጡ በዝርዝር አስቀምጠዋቸዋል። ስለዚህ ተዋህዶን የተዋህዶን ምንነት በደንብ የምናጠናው በትምህርተ ድህነት ወይም በነገረ ድህነት አስተምሮ ነው። ተዋህደ ስንል ይሄ እንበለ እያሉ የሚያስቀምጡታል። ያለ ያለ ያለ እያሉ ሊቃውንቱ የሚያስቀምጡታል ለምሳሌ ተዋህዶ ስንል እንበለ ቱሳሄ ይላሉ። ቱሳሄ ማለት ምን ማለት ነው? መቀላቀል ያለ መቀላቀል ነው የተዋህደው። ተዋህደ ስንል እንበለ ህድረት፣ ማደር ማለት ከተወሰነ ጊዜ በኋላ ልክ ዳዊት በማህደር ውስጥ እንደሚቀመጡ እና ስንፈልግ እንደምናወጣው ተዋህዶ ማለት እንደሱ አይደለም ይላሉ። እንዲህ አይነት አባባሎች በጣም ብዙ ናቸው። ለምሳሌ ቱሳሄ፣ ህድረት፣ ትድምርት፣ ቡአዴ፣ ፍልጠት፣ ተጋውሮ ሚጠት የመሳሰሉት ናቸው። ካለ እነዚህ ማለት ነው። ሚጠት መመለስ ነው። ተጋውሮ መጎራበት ነው። ተዋህዶ ስንል ጉርብትናን ማለታችን አደለም። ተዋህዶ ስንል በፍልጠት በመለየት ከተወሰነ ጊዜ እንደ ነፍስና ስጋ አብረው ከሆኑ በኋላ ከዛ በኋላ ደግሞ እንደሚለዩት እንደሱ አይደለም። ከተዋህዶ በኋላ መለያየት የለም። ከተዋህዶ በኋላ ይሄ የስጋ ስራ ነው፣ ይሄ የነፍስ ስራ ነው የሚባል የለም። ከተዋህዶ በኋላ ሶስተኛ አካል የለም። እንደማኪያቶ ማለት ነው። ቡናና ወተት ሲቀላቀሉ ሶስተኛ አካል እንደሚያመጡት እንደሱ አይደለም። ስለዚህ በጣም በጥንቃቄ ነው ያስቀመጡት። ስለዚህ ስለ ነገረ ድነት መማር ማለት ስለ ሚስጥረ ተዋህዶ ማጥናት ማለት ነው። አምላክን ፍጹም ሰው ሆነ ስንል ሰውም አምላክም ሆነ ማለት ነው። መለኮት መለኮትነቱን ሳይለቅ፣ ስጋም ስጋነቱን ሳይለቅ አንዱ አንዱን ሳያጠፋው ሳይቀላቀሉ ማለት ነው። ያለ መጠፋፋት፣ ያለ መለያየት፣ ያለ መለወጥ ፍጹም ሰው ፍጹም አምላክ ሆነ እንላለን። በሰውና በእግዚአብሔር መካከል የሚለው ሊቃውንት የሚተረጉሙት ይህንን። በሰውና እግዚአብሔር መካከል የሚለው የፕሮቴስቶ ዓለም አማላጅ ነው የሚለው እግዚአብሔር አብ ከላይ ያለ፣ ክርስቶስ መሀል ላይ ያለ፣ ሰው ደግሞ ታች አለ። ስለዚህ በሰውና በእግዚአብሔር መካከል ያለው እሱ ማለት አይደለም። ሰውም ብቻ አይደለም። አምላክም ብቻ አይደለም ሰውም አምላክም አምላክም ሰውም አምላክ ሰው ሲሆን ሰው ምን ሆነ አምላክ ሆነ። እሱን ነው በሰውም በእግዚአብሔር መካከል የሚለው ማለት ነው። እግዚአብሔር ከኛ ጋር ሆነ የሚለውንም እሱ ማለት አይደለም። እግዚአብሔር ከኛ ጋር በጸጋ ነው። እግዚአብሔር ከኛ ጋር ከመቤታችን ጋር ከስጓ ስጋ ከነፍሷ ነፍስ ነስቶ ሰው መሆኑን ነው። እግዚአብሔር ከኛ ጋር ሆነ ማለት አምላክ ምን ሆነ ማለት ነው፣ ሰው ሆነ ማለት ነው። ስለዚህ የተዋህዶ ምሥጢር በደንብ የሚተነተንበት ስለ ነገረ ድነት ባነበባችሁ ቁጥር ሚስጥረ ተዋሕዶ ነው እየተረዳችሁ የምትሄዱት ሌላኛው መንገድ ማለት ነው። ሌላው ስምንተኛው ሰባተኛው ይቅርታ የነገረ ድህነት አስተምሮ የጥንታ አብሶ ወይም የቀድሞን በደል ይሄ ኦሪጂናል ሲን የምንለውን ማለት ነው። በዛ ላይ የቤተክርስቲያን አስተምሮ ምን እንደሚመስል የሚገለጥበት ነው። ምክንያቱም ያለ ኃጢአት ድህነት ስለማይታሰብ ማለት ነው። ስለዚህ ያ ኃጢአት የአዳም በደል ወይም የመጀመሪያው ኃጢአት ማለት ነው ጥንታ አብሶ የምንለው ስለሱ የቤተ የቤተክርስቲያን አስተምህሮ በደንብ የሚዘረዘርበት አሁን አለ የለም ጠፍቷል አልጠፋም እነማንን ነክቶ ነበር እነማን ተጠበቁ የሚለው በዝርዝር የሚታተትበት ነው። ስለ ጥንተ አብሶ ለማወቅ ነገረ ድህነትን በደንብ መረዳት ያስፈልጋል ማለት ነው። ስምንተኛው የሰው ዳግመኛ መፈጠር የሰው ዳግመኛ መፈጠር መወለድ የሚመሰከርበት ክፍል ነው። አዳም ስንት አይነት ስብዕና አሉ? ወይም ስንት አይነት ኑሮ አሳልፏል? አዳም የመጀመሪያው ተፈጥሮውን ስንመለከት የመጀመሪያው ማለት ነው። ከመበደሉ በፊት የነበረው አንድ። ከመበደሉ በፊት የነበረው የሰው ልጅ ታሪክ በገነት ማለት ነው፣ ከሰባት ዓመት በፊት እሱ አንድ ነው። ሁለተኛ ደግሞ ከበደለ በኋላ ማለት ነው ለአምስት ሺህ አምስት መቶ ዘመን የኖረው ኑሮ ሁለተኛ። ሶስተኛው ኑሮ ደግሞ አዳም ስንል ሁላችንንም ነው አደለም፣ አዳማውያን በሙሉ ማለት ነው። ሶስተኛው ደግሞ ክርስቶስ ከመጣ በኋላ በአዲስ ኪዳን ይሄ የእኛ ሕይወት ማለት ነው፣ ከዳንን በኋላ ያለው ሕይወት ማለት ነው። ሶስት። አራተኛው ስንሞት አሁን ስንሞት የት ነው የምንሄደው? ድነናል አላላችሁም? ምን ከባድ ነው ድነት። የት እንደምንሄድ አናውቅም፣ ግን ድናችኋል። ይቀልዱብናሉ ሰዎች አሁን ድናችኋል ሲባል እንጃ ምናምን የሚለዋሉ። አሁን ስትሞቱ የት ነው? እኔ እንጃ እግዚአብሔር ነው የሚያውቀው ይላሉ እያሉ ይቀልዱብናሉ። ቀልድ አይደለም። የመጀመሪያው የአዳም ኑሮ አለን ከበደለ በኋላ የነበረው የአዳም ኑሮ አለ። ከዳነ በኋላ የነበረው የአዳም ኑሮ አለ። ሲሞት ደግሞ ወይ ወደ ገነት ወይም ደግሞ ወደ ሲኦል የሚሄደው ደግሞ ኑሮ አለ። ስንተኛው ነው ማለት ነው? አራተኛ፣ አምስተኛ፣ ደግሞ ዓለም ሲያልፍ የመጨረሻ ፍርድ ሲሰጥ ወይ ወደ ገሃነመ እሳት ወይም ወደ መንግሥተ ሰማያት የሚሄዱ አምስት ማንነቶች አሉት ማለት ነው። አዳም አዳም ስንል እነዚህ ሁሉ ማንነቶች አሉት። ስለዚህ የሰው ዳግመኛ መወለድ የሰው ዳግመኛ መፈጠር የሚመሰከርበት ክፍል ነው። ሁለተኛው ቆሮንቶስ ምዕራፍ አምስት ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። እንኳን የሰው ልጅ ዘመኑም ራሱ ተቀይሯል። ዓመተ ምሕረት ወይም ዘመን አዲስ ተብሎ የሚጠራው ለዚህ ነው። በገላትያ ምዕራፍ 6 ቁጥር 15ም ላይ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል ይላል። ስለዚህ የሰው አዲስ ተፈጥሮ፣ አዲስ ማንነት የሚነገርበት የሚበሰርበት ትምህርት ነው ነገረ ድህነት የመጨረሻው ዘጠነኛው